አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ሰላም ጤናይስትልን ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ አምስት መረጃዎችን በተለይ በዛሬው ዕለት ስድስተኛው ዙር የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን ሠላሳ ዘጠነኛ መደበኛ ስብሰባውን በዛሬው ዕለት አካሂደዋል። በዚህም ስብሰባ ከመንግስት ሠራተኞች ደሞዝ ጋር በተያያዘ በርከት ያሉ መረጃዎች ወጥተዋል። ሙሉ ዝርዝሩን ይዘነዋል። በሌላ በኩል በ526 የነዳጅ ማደያዎች ላይ እርምጃ ስለመውሰዱ የነዳጅና ኢነርጂ ባለስልጣን ከደቂቃዎች በፊት ይፋ አድርጓል። ሙሉ ዝርዝሩን ይዘናል። በሌላኛው መረጃችን ኢትዮጵያ ውስጥ በችርቻሮ ንግድ ላይ በተሰማሩ ተጥሎ የነበረውን አስገዳጅ ረቂቅ አዋጅ መመሪያ ስለመነሳቱም አውቀናል። ታደምጡታላችሁ። የሰራተኞች ቅነሳን በተመለከተ አነጋጋሪ የሆነ መረጃ ወጥቷል። በዚህም ባለስልጣኑ ከፍተኛ ችግር ውስጥ እንደገባ መግለጫ ሰጥቷል። ይህንንም በስፋት ወደ እናንተ እናደርሳለን። ሌላውና እጅግ በጣም አነጋጋሪው የአንድ ጀሪካን ውሃ ዋጋ አርባ ብር መግባቱ ከፍተኛ የኑሮ ጫና ፈጥሮብናል ያሉ በርካታ ነዋሪዎች ምሬታቸውን ገልጸዋል። ቪዲዮን ላይክ ላይክ እያደረጋችው እስከ መጨረሻው ድረስ አብራችሁን ቆዩ በቅድሚያም በዛሬው ዕለት ስድስተኛው ዙር የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባውን በዛሬው ዕለት አካሂደዋል። በዚህም ስብሰባ ላይ የተገለጸው የምክር ቤቱ አባላት እጅግ በርካታ ጥያቄዎችን አንስተዋል። የፌዴራል ዋና ኦዲተር ቢሮ ከስራ የለቀቁ ሰራተኞች ደሞዝ ከለቀቁበት ቀን ጀምሮ እንዲከፈል ለማረጋገጥ ባደረገው ኦዲት 16 መስሪያ ቤቶች ደሞዝ ሲከፍሉ መገኘታቸውን አስታውቋል። ከዚህ በተጨማሪም በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸመ የኮንትራት ሰራተኛ ቅጥር መገኘቱን ኦዲተር መስሪያ ቤቱ ገልጿል። ምክር ቤቱም በዛሬው 39ኛ መደበኛ ስብሰባው የፌዴራል ዋና ኦዲት መስሪያ ቤት የፌዴራል መንግስት መስሪያ ቤቶች የ2016 በጀት ዓመት ሂሳብ የፋይናንሽያል የሕጋዊነትና የክዋኔ ኦዲት ሪፖርትንም አድምጧል። ሪፖርቱን በንባብ ያቀረቡት የፌዴራል ዋና ኦዲት ወይዘሮ መሰረት ዳምጤ ኦዲት በተደረገባቸው መስሪያ ቤቶች ውስጥ በ16 መስሪያ ቤትና በአንድ ጉምሩክ ቅርንጫፍ ጽህፈት ቤት በጠቅላላው 400 ሺህ ብር በላይ በስራ ላይ ለሌሉና ከስራ ለተሰናበቱ የመንግስት ሰራተኞች ክፍያ የተፈጸመ መሆኑንም ገልጸዋል። ከዚህ በተጨማሪም በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸሙ የኮንትራ ሰራተኞች ቅጥር መኖራቸውን በሪፖርቱም አቅርበዋል። የሲቪል ሰርቪስ ኮሚሽን ግንቦ 30 ቀን 2014 ባስተላለፈው ስኮላር በልዩ ሁኔታ ካልተፈቀደ በስተቀር ከጥቅምት 10 ቀን 2014 ጀምሮ የሰራተኞች ቅጥር ደረጃ እድገትና ዝውውር እንዳይፈጸም ማሳሰቡ ይታወሳል። ይሁን እንጂ ባስተላለፈው ስኮራል መሰረት መፈጸሙን ለማረጋገጥ ኦዲት ሲደረግ በስምንት መስሪያ ቤቶችና በአንድ ቅርንጫፍ ጽፈት ቤት በጠቅላላው ወደ 24 ሚሊዮን ብር በላይ የሲቪል ሰርቪስ ኮሚሽን ሳይፈቅዱ በቋሚ የሥራ መደቦች ላይ ሰራተኞችን በኮንትራት በመቅጠር ክፍያ የፈጸሙ መሆናቸውን ማረጋገጡ ዋና ኦዲተሯ ለምክር ቤቱ አቅርበዋል። ይህ በእንዲህ እንዳለ የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን ሪፎርም በሚል በተቀነሱ ሰራተኞች ምክንያት በሥራው ላይ ተግዳሮት መፍጠሩን አስታውቋል። የባለሥልጣኑ የምግብ ነክ ጤና ብቃት ማረጋገጫ ዳይሬክተር ወይዘሮ ቤዛዊት በሰራተኞቹ ቅነሳ ምክንያት የባለሙያ እጥረት አጋጥሞናል ሲሉ ለአሃዱ ገልጸዋል። እንደ ከተማ አስተዳደር በ2015 እና በ2016 የሪፎርም ስራዎች ሲሰሩባቸው ከነበሩት ተቋማት አንዱ መሆኑን አውስተው ያሰራር ለውጡ እንዲሁም ይዞ የመጣው እድል የባለሙያዎች እጥረትንም እንዲኖር አድርጓልም ብለዋል። በተቀነሱ ሰራተኞች ምክንያት በተለይ የጥራትና የብቃት ማረጋገጫ ዘርፍ ባለሙያ እጥረት እንዲፈጠር ማድረጉንም ጨምረው ተናግረዋል። ባሉት ባለሙያዎች ስራዎች እየተሸፈኑ መሆኑን ያነሱት ዳይሬክተሯ በተጨማሪም የመደበኛ ሰዓት ሊሸፈኑ ያልቻሉ ስራዎችን ቅዳሜና እሁድን በመስራት ክፍተቱን ለመሸፈን ጥረት ስለመደረጉም አክለዋል። የባለሙያ ጥረት መኖሩን በየጊዜው ለሚመለከተው አካል ያሳወቁ ሲሆን በቀጣይ 2018 ይፈታል ብለው እንደሚጠብቁም ዳይሬክተሯ ገልጸዋል። በሌላው መረጃችን የነዳጅና ኢነርጂ ባለስልጣን በህገ ወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መውሰዱን አስታውቋል። የተወሰዱት እርምጃው ከማስጠንቀቂያ ጀምሮ ለተወሰነ ጊዜ ነዳጅ እንዲያቀርቡ የማገድና ፈቃዳቸውን እስከ መሰረዝ ድረስ የሚያደርስ መሆኑን ለአህዱ የተናገሩት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መሆናቸው ነው። ዘርፉ በርካታ ህገወጥ ስራ መሰማራት የሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ የቁጥጥር ስራውን አጠናክሮ እየሰራ መሆኑንም አስታውቀዋል። በክልሎችም በንግድ ቢሮ አማካኝነት ቁጥጥር እንደሚደረግ አንስተው በቅርቡ የወጣው አዋጅ ከቁጥጥር ባለፈ በሥርዓት የሚቀጣና ንብረት እስከ መውሰድ ድረስ የሚያደርስ ቅጣትን በውስጡ ማካተቱንም ተናግረዋል። መንግሥት ላለፉት አንድ ዓመታት ነዳጅ ድጎማ በ201 ቢሊዮን ብር በላይ ሲያወጣ መቆየቱን የገለጹት ዋና ዳይሬክተሩ ይህም ኢኮኖሚው ላይ ከፍተኛ አስተዋጽኦ እንደነበረውም አንስተዋል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት ለሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው አምስት ሱፐርማርኬት ወይም ወይንም የሁለት ሃይፐርማርኬት የማቋቋም ቅድመ ሁኔታ ተነስቶ 2.5 ሚሊዮን የአሜሪካ ዶላር ካፒታል ማስመዝገብ በሚል ተተካ። እንደ ቡናና ቅባት እህል ያሉ ምርቶችን ኤክስፖርት ለማድረግ ፍቃድ በሚሰጣቸው የውጭ ባለሀብቶች ላይ ተቀምጦ የነበረውን ወደ ውጭ መላክ ያለበት አስገዳጅ ዓመታዊ የምርት መጠን እንዲነሳም ተደርጓል። በውጭ ባለሀብቶች ላይ ተጥሎ የነበረው እነዚህ ቅድመ ሁኔታዎች የተነሱት የኢትዮጵያ ኢንቨስትመንት ቦርድ ባወጣው አዲስ መመሪያ ነው። በተተከሉ የወጪ ገቢ ጅምላና ችርቻሮ ንግድ ስራ የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ የተባለው ህግ ባለፈው ዓመት በተመሳሳይ ስም የወጣ መመሪያ የሚሽር ነውም ተብሏል። የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲኖር ወይንም እንዲያገኙ ማድረግ የሚቀመጡ የፍቃድ ቅድመ ሁኔታዎች ግልጽ፣ ቀላልና ተገማች ማድረግ የሚችሉ ለሕጉ መሻሻል በምክንያት የተጠቀሱ ጉዳዮች ናቸውም ተብለዋል። ማሻሻያው የውጭ ባለሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚስቡትን አሰራር መዘርጋት የሚል ዓላማ እንዳለውም ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚመሩት የኢትዮጵያ ኢንቨስትመንት ቦርድ የወጣው የቀድሞ መመሪያ እነዚህን ዘርፎች ለውጭ ሀብት ባለሀብቶች ክፍት ሲያደርግ የተለያዩ ቅድመ ሁኔታዎችንም አስቀምጦ እንደነበር ተገልጿል። በመጨረሻም በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 8 በተለምዶ የሽደበሌና ያሲኖ ወፍጮ ቤት አካባቢ ነዋሪዎች በኤሌክትሪክ ኃይልና በንጹህ መጠጥ ውሃ አቅርቦት እየተፈተን ነው ሲሉ ቅሬታቸውን ለአህዱ ገልጸዋል። በአካባቢው ውሃ ከመጣ አንድ ወር እንዳለፈው የተናገሩት ነዋሪዎቹ አንድ ጀሪካን ውሃ አርባ ብርና ከዚያ በላይ ለመግዛት መገደዳቸውን ገልጸዋል። አካባቢው ላይ ተጀምሮ በነበረው የልማት ስራ ምክንያት ለጊዜው መስመሩ የተቋረጠና አሁንም ስራ ቢጠናቀቅም ንጹህ መጠጥ ውሃ ማግኘት አለመቻላቸውንም አንስተዋል። የኤሌክትሪክ ኃይል በትንሹ በሳምንት ሶስት ጊዜ ይቋረጣል ያሉት ቅሬታ አቅራቢዎቹ ከዚህ በፊት ዋና መስሪያ ቤቱ ሄደው ቢያመለክቱም ዘላቂ መፍትሄ አለማግኘታቸውን ነው የተናገሩት። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።